ኃይለኛና ተስረቅራቂ ድምፅ ከእግዚአብሔር የተሰጠው ስጦታው ነው። ለዓለም ክብር ጠላት ሲጠቀምበት የቆየ ቢሆንም ሐዋርያው ጳውሎስ ሳላውቅ ባለማመን ስላደረኩት ሁሉ ምረት ተደርጎልኛል እንዳለው በእግዚአብሔር ምረት ዛሬ ለእግዚአብሔር ክብር እየዘመረበት እግዚአብሔርን እያገለግለበት ይገኛል። ይህን ቪዲዮ እስከ መጨረሻው ተከታተሉትና ጥበቡ ወርቅዬ እንወድሃለን እያላችሁ ኮሜንት አድርጉ። ለብዙዎችም ይደርስ ዘንድ ይህንን ቪዲዮ ላይክ እና ሼር አድርጉት። ከተወለደበት ከላሊበላ ከተማ በተወለደ በጥቂት ወራት ውስጥ ከወላጆቹ ጋር ወደ ደሴ ከተማ መጥቶ የልጅነት ሕይወቱን ጀመረ። ሆኖም ወላጅ አባቱ በሥራ ምክንያት ወደ አፋር ክልል በመሄዳቸው በአሚባራ ከተማ ውስጥ የተወሰነ የልጅነት ጊዜውንም አሳልፏል። ነገር ግን እንደገና ከቤተሰብ ጋር ወደ ደሴ ከተመለሱና የአንደኛ ደረጃ ትምህርቱን በዚያው በደሴ ካጠናቀቀ በኋላ ቀጣይ የህይወት ጉዞ ደግሞ ወደ አዲስ አበባ ሆነና በአዲስ አበባ ቀራኒዮ መዳንያለም ሰፈር ቀጠለ። የሁለተኛ ደረጃ ወይም የሃይስኩል ትምህርቱንም በአዲስ አበባ ከፍተኛ አራት እንዳጠናቀቀ የሚናገረው ጥበቡ ወርቅዬ ወደ ዘፋኝነት ሥራ የገባው የአስራ አንደኛ ክፍል ተማሪ በነበረበት ወቅት እንደሆነ ያስታውሳል። ወደ ዘፈኑ ዓለም በጥልቀት የገባበትና ታዋቂነትን ያተረፈበት ጊዜ ግን በ1994 ዓመተ ምህረት የ12ኛ ክፍል ትምህርቱን አጠናቆ በ1995 ዓመተ ምህረት ደግሞ የመጀመሪያውን የዘፈን አልበም ከሰራ በኋላ ነበር። ይህ የመጀመሪያው የዘፈን አልበም ነበር እንግዲህ ወደ ዝነኛነት ማማ ላይ ይዞት የወጣው። በዚህ ሁኔታ በዓለም መድረክ ላይ ገናናነትን ካተረፈ በኋላ ከአራት ዓመታት ቆይታ በኋላ በድጋሚ ቁጥር ሁለት ካሴቱን አሳተመ። ዓለም በበለጠ ታዋቂነትና ምድራዊ ረብ እጆቿን ዘርግታ የተቀበለችው ጥበቡ የራሱን የሙዚቃ አሳታሚ ድርጅት፣ የሙዚቃ ስራዎችን አከፋፋይ ሙዚቃ ቤቶችና የምሽት ጭፈራ ቤቶችን ከፍቶ የጨለማውን የዲያብሎስን መንግስት በሙሉ መሰጠትና በሙሉ ኃይሉ ማገልገል እንደጀመረ ይናገራል። በርግጥ በዚያን ወቅት በጨለማው ዓለም ውስጥ እንዳለና የዲያብሎስን መንግስትና ፈቃድ እያገለገለ እንደነበረ ባይገለጥለትም በዓለማዊ አስተሳሰብ በጣም ስኬታማና ተወዳጅ መሆን የቻለ አድርገው ነበር ብዙዎች የሚያስቡት። ጥበቡ ወርቅዬ የሚለው ስም እንግዲህ በኢትዮጵያም በመላው ዓለምም መናኘት የጀመረው በዚያን ጊዜ ነበር። ሙት ነበርኩ የማረባ ምን ነበረኝና

ኃይለኛና ተስረቅራቂ ድምፅ ከእግዚአብሔር ዘንድ የተሰጠው ስጦታው ነው። ለዓለም ክብር ጠላት ሲጠቀምበት የቆየ ቢሆንም ሐዋርያው ጳውሎስ ሳላውቅ ባለማመን ስላደረግኩት ምሕረት ተደርጎልኛል እንዳለው በእግዚአብሔር ምሕረት ዛሬ ለእግዚአብሔር ክብር እየዘመረበት ይገኛል። በዘፋኝነት ሕይወት ውስጥ ሳለ በአሜሪካ የዘፈን ድግሶች ተዘጋጅተው በተጋበዘባቸው ሁለት ኮንሰርቶች ላይ ባጋጠሙት ችግሮች ምክንያት ዘፈኖቹን ሳያቀርብ ወደ ኢትዮጵያ ለመመለስ የተገደደባቸው አጋጣሚዎች እግዚአብሔር እርሱን ከነበረበት ከጨለማው መንግሥት ነጥቆ ለማውጣት የተጠቀመባቸው አጋጣሚዎች ነበሩ። ምክንያቱም ከነዚህ አጋጣሚዎች በሁለተኛው ነበር እግዚአብሔር የጥበቡ ወርቅዬን ልብ እስከ ወዲያኛው የቀየረበት አጋጣሚ የሚመስል ነገር ግን የእግዚአብሔር እቅድ ፍጻሜ የተከሰተው። ነገሩ እንዲህ ነበር። ጥበቡ እንዲህ ሲል የተፈጠረውን ያስታውሳል። ጌታን ለመቀበልና ለመከተል የወሰንኩበት ሁኔታ የተፈጠረው በአውሮፕላን ውስጥ ነው። ነገር ግን ከዚያ በፊት ታላቅ ወንድሜ ከእኛ ቤተሰብ ቀድሞ ጌታን ተቀብሎ ስለነበረ በየጊዜው የእግዚአብሔርን ቃል ይነግረን ነበር፣ እና ስለ ጌታና ስለ ወንጌል ከእርሱ የተወሰነ ሰምቻለሁ። ስለ ጌታ ሲነገር ደግሞ ደስ ይለኝ ነበር፣ እና አሜሪካ አገር ዲሲ ላይ ለተዘጋጀው የዘፈን ድግስ ወደ አሜሪካ ለመሄድ ስዘጋጅ ያ ወንድሜ መጽሐፍ ቅዱስ አምጥቶ አንብበው ብሎ ሰጠኝ። እኔ ግን የሰጠኝን መጽሐፍ ቅዱስ ተቀበልኩት እንጂ አላነበብኩትም ነበር። ሻንጣዬ ውስጥ ከትቼው ጉዞ ወደ አሜሪካ አደረግኩ። በዚህ ጉዞ መካከል ነው እግዚአብሔር ጣልቃ የገባው። በአሜሪካ በተዘጋጀው ፕሮግራም ላይ ረጅም ጊዜ በዛ የምቆይበት ሰፊ ዝግጅት ነበር የተደረገው እና በዲሲ ኤርፖርት ልናርፍ ስንል አንዲት ክርስቲያን እህት ወደ እኔ መጣችና እግዚአብሔር ይወድሃል፣ እኔም ደግሞ ይህንን ስጦታ ልሰጥ እፈልጋለሁ አለችኝና ሌላ መጽሐፍ ቅዱስ አምጥታ ሰጠችኝ። እርሱንም ሻንጣዬ ውስጥ አስቀመጥኩት። ሁለት የመጽሐፍ ቅዱስ ስጦታዎች በሻንጣዬ ይዤ አሜሪካ ገባው ማለት ነው። ዲሲ ከደረስኩ በኋላ ግን በተፈጠረ ስህተት ምክንያት የነበረው ከፍተኛ ዝግጅት ሁሉ ተበላሽቶ ወዲያው በቀጣዩ አውሮፕላን ወደ ኢትዮጵያ መመለስ ግድ ሆነብኝ። በጣም ነበር ያዘንኩት። ቀጣዩን ፕሌን ለማግኘት ደግሞ 24 ሰዓታት ጠብቄ ነው የማገኘው። ስለዚህ ሌላ የምሠራው ሥራ ስላልነበረኝ አንዱን መጽሐፍ ቅዱስ ከሻንጣዬ አውጥቼ ማንበብ ጀመርኩ። ሰዓቱ ደርሶ ወደ ኢትዮጵያ በረራ ስናደርግም ረጅም ሰዓት የሚፈጅ በረራ ስለነበረ መጽሐፍ ቅዱሱን ማንበቤን ቀጠልኩ። ፕሌን ውስጥ የጀመርኩት ንባብ ኢትዮጵያም ከመጣው በኋላ መጽሐፍ ቅዱሱን ማንበቤን አላቋረጥኩም። የዕብራውያን መልእክት መጽሐፍ ላይ ስደርስ ነው እንግዲህ በርካታ ጥያቄዎች በውስጤ መፈጠር የጀመሩት። ለምሳሌ ኢየሱስ ከመላእክት ይበልጣል የሚለው ክፍል በጣም ግራ አጋባኝ። ምክንያቱም ኢየሱስ እግዚአብሔር ሆኖ ሳለ ለምን ከመላእክት ጋር ማወዳደርና ማነጻጸር አስፈለገ? የሚል ጥያቄ ፈጠረብኝ። የዕብራውያን ጸሐፊ መልእክቱን ለማንና ለምን እንደጻፈ በወቅቱ አልገባኝም ነበርና ነው የዕብራውያን መጽሐፍ። ከዚህም በተጨማሪ ኢየሱስ ክርስቶስ ሊቀ ካህናት እንደሆነ፣ ሌሎቹ ሊቃነ ካህናት ሞት እንደገደባቸው፣ ኢየሱስ ግን ለዘላለም የሚኖር ሊቀ ካህናት እንደሆነ፣ እንዲያውም እንደሚያማልድ ዋስ እንደሆነ እና የመሳሰሉትን ፈጽሞ ያልጠበቁትን ነገር ይናገራል። ይህንን ከማንበቤ በፊት ከማውቀውና ከሰማሁት ጋር ፍጹም ስለ ተቃረነብኝ የማውቃቸውን የሃይማኖት አስተማሪዎች ለመጠየቅ ሞክሬ ነበር። አጠያየቄም ጠንከር ያለ ስለነበረ አንዳንድ ሰዎች ይሄ ነገር ይቅርብህ ብትተው ይሻላል ብለውኝ ነበር። እኔ ግን የእግዚአብሔርን ቃል የበለጠ በጥልቀት ማንበቤን ጥያቄዎችንም መጠየቄን ቀጠልኩ። እናም በዮሐንስ ወንጌል ምዕራፍ ሦስት ላይ ብርሃን ወደዚህ ዓለም እንደመጣ ሰዎችም ስራቸው ክፉ ስለሆነ ወደ ብርሃን መምጣት እንደማይፈልጉ ስለዚህም እንደሚፈረድባቸው ይናገራል። እኔ ከዚያ ቀደም ሲል የብርሃን ልጅ እንደሆንኩ ነበር ማስበው አንዳንድ ሰዎች ታዲያ የእግዚአብሔር ቃል ወደሚነገርበት ሕብረት ሲጋብዙኝ ወደዚያ ለመሄድ ፈቃደኛ የማልሆነው ምን ፈርቼ ነው የሚለው ጥያቄ በልቤ ተፈጠረ። የእግዚአብሔርን ቃል መረዳት ስጀምር ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ፣ ነገር ግን እዛው በነበርኩበት ዓለማዊ ሕይወት መቀጠል እንደማልችል፣ ነገር ግን ይህንን እምነቴን በአንደበቴ መመስከር እንዳለብኝ ተረዳሁ። ስለዚህ ወደ ቤተ ክርስቲያን ሄድኩና ጌታን በይፋ ተቀበልኩ። የደህንነት ትምህርት ተምሬ፣ የውሃ ጥምቀት ተጠመቄ፣ የደቀ መዝሙርነት ትምህርትም ተማርኩ። ነገር ግን ከዚያኛው ዓለም በቀላሉ መላቀቅ አልቻልኩም ነበር። ሆኖም በድብቅ ከወንድሞች ጋር መንፈሳዊ ሕብረት እናደርግ ነበር። ቤተ ክርስቲያንም እሄድ ነበር። ከዘፈኑ ዓለም ጨከኜ ለመውጣት ግን ተግዳሮቶች ነበሩብኝ። ባለቤቴም ደግሞ በወቅቱ ጌታን ባለመቀበሏ፣ እነዚህ ሁለቱ ተግዳሮቶች ነበሩብኝ። ባለቤቴ እኔ ጌታን ከተቀበልኩ ከአንድ ዓመት በኋላ ነበር ጌታን የተቀበለችው እና አንድ ቀን በአንድ የወንድሞች ሕብረት የጸሎት ፕሮግራም ላይ ሳለሁ በድንገት ተለማምጄ በማላውቀው መንፈሳዊ ልምምድ ውስጥ ገባሁ። በድንገት አንድ የተለየ ብርሃን ተገለጠልኝና አየሁት። ያ ብርሃን ብርሃን ብቻ አልነበረም። ያ የተገለጠልኝ ብርሃን የእግዚአብሔርን ፍቅር በውስጤ ያፈሰሰ መንፈሳዊ ንክኪ ነበር። ምክንያቱም ከዚያች ቀን በኋላ ነው ወደ ኋላ ወደ ዓለም ወደ ግብፅ ማየትም ማሰብም ያስጠላኝ። መጽሐፍ ቅዱስ ከክርስቶስ ፍቅር ማን ይለየናል እንደሚል ማንኛውንም አጋንንታዊ ዓለማዊና ሥጋዊ ተጽዕኖና እስራት ጥሶ መውጣት የተሳነው ሰው የኢየሱስ ክርስቶስ ፍቅር ሲገባው እምቢ ብሎ ወስኖ ለመውጣት አቅም ያገኛል። ጥበቡ ወርቅዬም የገጠመው ይኸው ነው። ዓለም፣ ስጋና ሰይጣን ሁል ጊዜ ጨክኖ የሚክዳቸውን መገዳደራቸው የተለመደ የአንድ የእውነተኛ ክርስቲያን ገጠመኝ ነው። ወንድም ጥበቡ ወርቅዬ መንፈሳዊው ዓለም በብርሃን ተገልጦለት የእግዚአብሔርን ፍቅር ከቀመሰ በኋላ በመጀመሪያ የወሰደው እርምጃ ከዚያ በፊት የሰራቸውን የዘፈን ካሴቶች፣ ሲዲዎች እና ከነዚህም ጋር ሌሎች በርካታ ለዓለምና ለሰይጣን ክብር ሲገለገልባቸው የነበሩትን በሙሉ ሰብስቦ ማቃጠል ነበር። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም እንዳለ ወንድም ጥበቡ ወርቅዬም የእግዚአብሔርን መንግሥት እርፉን ይዟልና ወደ መጣበት ጨለማ ላይመለስ የእግሩን ትቢያ አራግፎ አዲስ ኑሮ ከኢየሱስ ጋር ጀመረ። በዚህ ጊዜ ግን ሙያውም መተዳደሪያውም የነበረውን የዘፈን ሥራ እርግፍ አድርጎ ትቶ በመምጣቱ ከፍተኛ የገንዘብ እጥረት ገጥሞት እንደነበረ ተናግሯል። ጥሏት የመጣችው ዓለም አማላይ ግብዣዋን ማቅረቧን ብትቀጥልም በመንፈስ ቅዱስ እርዳታ እምቢ ብሎ ስለ ወንጌል ዋጋ ከፍሎ ዋጋውን ተምኖ የክርስትና መንገዱን በቆራጥነት ቀጥሏል። ከባለቤቱና ከልጆቹ ጋር ያንን ሁሉ ተጽዕኖ በእግዚአብሔር ጸጋ ተቋቁሞ ለማለፍ ጥረት እያደረጉ ባለበት ወቅት ሌላኛው የገጠማቸው ተግዳሮት ደግሞ ወደ ጌታ በመምጣታቸው ምክንያት ከቤተሰብ እና ከወዳጆቻቸው የደረሰባቸው መገለል ነበር። በዚህም ምክንያት ከብዙ ከበባና ግርግር ወጥተው ለብቻቸው ቀርተው እንደነበር ያስታውሳል። ወንድም ጥበቡ ወርቅዬ በይፋ የኢየሱስ ክርስቶስ ተከታይ መሆኑን ከገለጸ በኋላ ወደ ስራው ዓለም ተሰማርቶ ጥሩ ክርስቲያን ሆኖ የመኖር ዓላማ የነበረው ቢሆንም በተደጋጋሚ የተለያዩ የእግዚአብሔር አገልጋዮች እግዚአብሔር ለመንፈሳዊ አገልግሎት እንደሚፈልገው መልእክቶችን አመጡለት። እርሱም ራሱ ከእግዚአብሔር ዘንድ በሕልምና በራእይ እግዚአብሔር ለመንግስቱ የወንጌል አገልግሎት እንደሚፈልገው የሚያረጋግጡ የተለያዩ መልእክቶችን አሳየው። ጊዜ ወስዶ በእግዚአብሔር ፊት በጉዳዩ ከጸለየበት በኋላ በብዙ መንገድ የእግዚአብሔር ጥሪ እንዳለበት ስለተረዳ እግዚአብሔርን ለማገልገል ወሰነ። ገና ምስክርነቱን ብቻ የሰሙ በርካታ ሰዎች ጌታን እንደተቀበሉ ይናገራል። እግዚአብሔር እንግዲህ ስራውን መስራት ጀመረ። ስለዚህ በቤተሰብ ደረጃ በቤት ውስጥ አምስት የሚያህሉ ሰዎች የጸሎትና የመጽሐፍ ቅዱስ ጥናት ፕሮግራም ማካሄድ ጀመሩ። በቤትም በቤተ ክርስቲያንም ጥበቡ በጊዜው የሚያውቃቸውን ጥቂት መዝሙሮች ብቻ ይዘምር ነበር። ነገር ግን እግዚአብሔር ስራውን ይሰራ ነበር። በቤት ውስጥ በአምስት ሰው የተጀመረው አገልግሎት አንድ ሁለት እያለ የሳሎን ቤቷ ጠባ፣ በግቢው ሙሉ ሰው እስኪሞላ ደረሰ። ከአዲስ አበባ ውጭም በየክፍለ አገሩ እየወጣ የሚያገለግልበት የአገልግሎት በር ተከፈተለት። በአሁኑ ወቅትም በሰሚት እና በጀሞ አካባቢ ሰፋ ባለ ስፍራ ማገልገሉን ቀጥሏል። እግዚአብሔር ከዚህ በላይ ያስፋህ በሉት። ሰዎች ካለባቸው ከማንኛውም መንፈሳዊ እስራት ነፃ ይወጣሉ። እግዚአብሔር በድንቅ ዝማሬዎች ይመለካል፣ የእግዚአብሔርም ቃል ሳይበረዝ ይሰበካል። ዘፋኝ የነበረውን ሰው እግዚአብሔር ለመንግስቱ ሥራ መርጦታልና ብዙዎች ተደንቀዋል። ወደ እግዚአብሔር መንግስት ለመምጣትም ምክንያት ሆኗቸዋል። እንደ ቤተ ክርስቲያን ወንጌልን በአደባባይ በመስበክ ጌታን አምኖ የተቀበሉትንም አስተምሮ በማጥመቅ በወንጌልና በጽድቅ ሕይወት ተጽዕኖ የሚፈጥር በኢየሱስ ክርስቶስ ስም የማያፈር እግዚአብሔርን የሚያመልክ ትውልድ ማፍራት ዓላማ አድርጋ ጳውሎስ የክርስቶስ ወንጌል ቤተ ክርስቲያን በመሥራት ላይ ትገኛለች። ስለሆነም አብዛኛዎቹ አባላቶቿ አዲስ ጌታን የተቀበሉ ወይም በንስሐ የተመለሱ ናቸው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ፣ አሕዛብንም በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲያደርጉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው በኢየሱስ ክርስቶስ ትዕዛዝ መሠረት በደቀ መዝሙርነት ላይ ትኩረት አድርጋ የምትሠራ ቤተ ክርስቲያን ናት። የቤተ ክርስቲያኒቱ አገልጋይ ወንድም ጥበቡ ወርቅዬ በጳውሎስ የክርስቶስ ወንጌል ዓለም አቀፍ ቤተ ክርስቲያን ሚዲያ ላይ ቀርቦ ባስተላለፈው መልእክት ኢየሱስ ክርስቶስ ህይወት ነው፣ ሰላም ነው። ኢየሱስ ክርስቶስን አምኖ የተቀበለ ሁሉ የዘላለም ህይወት ያገኛል። ኢየሱስ ክርስቶስ ሰው ሆኖ ወደ ምድር የመጣው በእርሱ የሚያምን ሁሉ የዘላለም ህይወት እንዲያገኝ ነው። ግራ የተጋባችሁ፣ መንገዱ የጠፋባችሁ ሁሉ መንገዱ ኢየሱስ ነው። ስለዚህ ወደ ኢየሱስ ነው ማንም ሰው በገዛ ጥረቱ ሰርቶ ሊያሳካውና ሊያገኘው የማይችለውን ኢየሱስ ክርስቶስን በማመንና በመቀበል ብቻ የምናገኘውን የጽድቃችንን መሠረት ነው ኢየሱስ ያስቀመጠልን። እኔ ሰላም፣ ሕይወት፣ እረፍት አግኝቻለሁ። እኔ የቀመስኩትን ሕይወት እናንተም ኑና ቀመሱ። እኔን ያዳነኝ ጌታ እናንተንም ያድናችኋል፣ ሰላምን ይሰጣችኋል፣ ከዘላለም ሞትም ያድናችኋል። ደግሞ በጌታ ቤት ቆይታችሁ በተለያየ ምክንያት ወደ ኋላ የተመለሳችሁ ሁሉ በንስሐ ብትመለሱ ከኀጢአት ሁሉ የሚያነጻው የኢየሱስ ክርስቶስ ደም ያነጻችኋል። ኢየሱስ ክርስቶስ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ ከርሱም ጋር እራት እበላለሁ እንደሚል ጌታ በማንኛውም ሰዓት ሊቀበላችሁ ወደ ልባችሁ ሊገባ ዝግጁ ነው። በእግዚአብሔር ቤት ያላችሁ ደግሞ እለት እለት የእግዚአብሔርን ቃልና መንፈስ ቅዱስን በመሞላት ጸንተን ተዘጋጅተን የጌታን ዳግም ምጽአት እንጠብቅ ሲል መልእክቱን አስተላልፏል። ሱፐርናቹራል ቻናል ወንድም ጥበቡ ወርቅዬን በአገልግሎቱ ሁሉ ትደግፉት ዘንድ ወንድማዊ ጥሪውን ያስተላልፋል። ይህን ቪዲዮ ላይክ እና ሼር በማድረግ ቻናሉንም ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።